ዴዚ ምንድ ነው መሰለሽ ምልሽ እኛ በአንቺ እድሜ ልጆች አለን፣ እናቶች እንረዳሻለን። እኔ እናትሽን እንዲስርስፔክት አላረኳትም። መሆን ያለበትን እኔ አንቺንም ያክል ልጅ አለችኝ በአንድ እድሜ የምትበልጥ ሀያ ሁለት ዓመት ነው ዕድሜዋ። ታቅ ያለች ምናልባት ካዳመጥሽ ልጄን እዚ ሀገር ዴትራይቱ ሬፐር ሽኔቨር ቴልሚ ዋን ይር ሃይድ አርጋ ሰማው በምሰማው ሰዓት ሀይዳ አርጌ ሳላስበው ስናውራ ከነወኒ ማኛ ጋር ሳላስበው መድ እንዴት ያንን አወጣሁት። ሳውጣው የኔ ልጅ ቲክቶኳን አጥፍታኔ። የጠፋችው እዚህ ላይ አንቺና እናትች ስትናገሩ አንቺን ህዝቡ እየጻፉ አቢዩዝ ነው የሚያረጉሽ። አንዴ ሆኗል፣ ወጥተሻል። ነገር ግን በዚህ እድሜ ያሉ ልጆች ሀቢባ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 እናቷ ካሳደገቻት ማነር። ነገር ግን የጨዋ ልጆች እንኳን ሆነው በቤተ ክርስቲያን በምን ማነር ተደርጎ ያደጉ ልጆች በፋይሬጅ የሚናገሩትን ቁም በፐብሊክ ነው እናቶቻቸውን ዲስርስፔክት ሪስፔክት የሚያደርጉት ፖሊስ የሚጠሩት አይደለም። በዚህ የሀያ ምናምን አመት ልጅ ሆና አንድ ሆና አደለም ሀያ አስራ ስምንት አመት በሞላቸው በማግስቱ ፓስፖርቴ ምንን ስጭ ብሎ ፖሊስ የጠሩ አበሻ እናት ላይ ብዙ አሉ። ይቺ ልጅ በጣም ዲሰንት ልጅ ናት። እናቷን እንኳን አትናገሩብኝ እናቴን ነው የምትለው። እብን አልተሳደበችም፣ ግን ያላትን ጭንቀት ያላትን እንትን ነው። አሞራውም ቢሆን እንደ ገርል ፍሬንድ ያወራችሁን ለመሰለሽ፣ በዚህ እድሜ እኔም በሆን በእሷ ኤጅ ቤተሰቦችሽ ለራስሽ ብለው ሲያደረጉ ሀያ አምስት ዓመት ሀያ ስድስት ሲሆንሽ ይገባሻል። አሁን የሚደረገው ለእነሱም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 ይሄን ነገር ሲወጡ ካላዩት ልጃውን በምን ተረዳች? ለቅቄ ስላየችው ነው። ይቺ ልጅም በራሷ ወክላ በራሷ ወስና፣ ይሄ ልጅ ደግሞ እግዚአብሔር ነው የምልሽ ብዙ ባልቀርበው ሚዲያ ላይ የዋለው እግዚአብሔር ክፋት ያለው እንደ የሚጠጣ ብርጭቆ ይዞ ሲጋራ እየጠጡ እብድ እብድ የሚጫወቱ በሱ እድሜ እዚህ ቲክቶክ ላይ አሉ። ይሄ ልጅ ግን አንድ የሚያስጠላ ማነር የሚታይበት ልጅ አይደለም። አዋ ልጅ ነው፣ ግን እሱን ዘረኛ ለማስመርሰብ በልጅነቱ እንደዚህ ያነበበ ምናምን። ይሄ ቬሪ ባረስ ለስሙ ልጃለን የሚሉ ቀንድ ያበቀሉ እንደኔ ወጥተው ስለሱ ሲናገሩ ማየት በጣም ያሳፍራል። ይሄ ልጅ ምን አለ? እናትየውም ዘረኛ አይደለችም። እናትየው ዘረኛ የሚላት ውሸታቸውን ነው ለመሰለሽ። እኔ የዚህን እናት ያየኋት ከምን መሰለሽ፣ ይህም ሁሉ የምታደረገው ልጇን ከእሷ ላለመጠን ነው እንጂ አሌክስ ሬሲስት ሆኖ አይደለም። እሷ እራሷ ልጇ እንዳትለያት ነው። በዚህ እድሜ ልጆች እኔ ስትረሶኛ አለው ልጄ ስትለየኝ ሁሉ ነገር ነው። ጓደኞቼን ሁሉ አልፈር አንችማ ልጅሽ አለችልኝ ነበር። ድሮ ሰው በመሰብሰብ እታወቃለሁ። ልጄ ስታድግልኝ ግን ሁሉንም ጓደኞቼን ነው እርግፍ አድርጌ የተውኩት። ለዴዚ ፌር አይደለም። ልትለቃት ይገባል። ልታየው ይገባል። እኔ በዚህ ጊዜ እናቷ በሆን የማረገውን ውሳኔ ላይፍ ላይ ተናግራለሁ። ዴዚ ፍሪደም ትፈልጋለች። ያንን ፍሪደም በራሷ ጊዜ አይታው ራሷ ልብ ስትገዛ በራሷ ጊዜ ትወስናለች። ይሄ ሌሽን ይስራ ይስራ አይታወቅም። ግን እልውስ ስትገቢ በልጅነት ሽም ጀምረሽ ተየተማልሹ ነገር ለማረግ እንደ እኛ በግንብ እንዘላለን ነበር እንደ በዴዚ እድሜ እኮ ቤተሰብ ከተኛ በኋላ ደረት ተስበሽ በግንብ ትወርጃለሽ። ጭፈራ አለሚሄድ ስትመለሽ ግን መግባሽ ገደል የሆነ ጊዜ ት ምን አለች እንዴ! እኔ የዴዝን እናት መሆን በዚህ ኤጅ መውለድ ስለሌለብሽ ቱ አርዲ ብላ እግዚአብሔር ቦርሷን በኮንዶም ሞልታ አሌክስ ጋር መላክ። ዲስ ኢዝ ማይ አይዲያ። ዲስ ሪስፔክት አይደለም እኔ ይሄ ኤጅ ፍሪደም የሚሰጥሽ ሰዓት ነው፣ እና ሺዶናፍቱ ኮንትሮል ኮንትሮል ስላረግሽ አንቺን ከዚህ ነገር ልታወጣሽ አትችልም። ፍሪደም ይገባሻል ብዬ ነው የማምነው። ያንን ስልሽ ፕሮቴክትና አታረጋለች። ለምን አለ እድሜሽ ልጅ እንድትወልጂ እኔ አልፈልግም። አትሊስት 25 ት ዓመት 26 ዓመት ቆይተች ነው እንጆይ የማረጋ አለብሽ። ዓመታት ኖሪ እንዴ ሀቢባ ለትምህርት እንዲሆንሽ ልንገርሽ፣ እኔ ልጄ አስራ ስምንት ዓመት ሲሞላት ድረስ ቦይፍሬንድ አልነበራትም። ማሚዬ በጣም ክሎዝ ነን ከኔ ጋር አውራታለሁ። ማጻፈልሽ ማሄደልሽ ስትለኝ፣ ማሚ እኔ እንግዲህ ጊዜ ሀገር ውስጥ ነው ደርኳት። አም ደ ኦንሊ ዋን ኢን ስኩል ኦንሊ ቨርጅን እኔ ብቻ ነ ብላን የነገረችኝ። እ ስለማፍር ዚ ከፈለግሽ ሚዩት አርጌ አትስሚ ምናምን አርኳት። ለምን ሁሉም ግን ስለማፍር ስለሚያበስቋት ፋራ ለመባል